አንድ ምድራዊ ንጉሥ በፖለቲካ ሽንፈት ከሀገሩ ሲሰደድ አይተን ወይም ሰምተን እናውቃለን። ነገር ግን የሰማይና የምድር ፈጣሪ የነገሥታት ሁሉ ንጉሥ ገና በጨቅላነቱ በእናቱ እቅፍ ከገዛ ምድሩ ሲሰደድ አስበው ያውቁ ይሆን? ይህ ተራ ስደት አልነበረም፤ በገነት የተጀመረው የጥንት ጦርነት በምድር ላይ የተገለጠበት መድረክ እንጂ በአንድ በኩል የንጉሠ ነገሥቱን እናት ቅድስት ድንግል ማርያምንና በጨርቅ የተጠቀለለውን አምላክ የያዘች ትንሽዬ ቅዱስ ቤተሰብ፣ በሌላ በኩል ደግሞ በምድራዊው ንጉሥ በሄሮድስ በኩል ሥጋ ለብሶ የተገለጠው የጥንቱ ጠላት ሰይጣን። ጦርነቱ ፍጡር ከፈጣሪው ጋር፣ ጨለማ ከብርሃን ጋር፣ ጥላቻ ከፍቅር ጋር ያደረገው ነበር። ለሦስት ዓመት ከመንፈቅ ለ1260 ቀናት የፈጀው ይህ የመከራ ጉዞ ከኢየሩሳሌም ከተሞች እስከ ግብፅ ምድረ በዳ ድረስ የተዘረጋው ይህ የእንግልት መንገድ እንዲሁ ከሞት ማምለጥ ብቻ አይደለም፤ የነቢያት ትንቢት ይፈጸም ዘንድ፣ በጣዖት አምልኮ የረከሰችው ምድር በጌታ እግር ትቀደስ ዘንድ፣ የሰው ልጅ የመዳን ሥራ ስር እንዲሰድ የተከፈለ መለኮታዊ ዋጋ ነበር። በዛሬው ዝግጅታችን የሰማይና የምድር ንግሥት በምድር ላይ ስደተኛ ሆና ያሳለፈችውን መራራ ጊዜ እንመረምራለን ከረሃብና ጥሙ፣ ከዘራፊዎችና ከጨካኝ ሰዎች የደረሰባትን መከራ፣ ከሁሉም በላይ ደግሞ ልጇን ለማዳን በልቧ ውስጥ የተሸከመችውን ስቃይ በጥልቀት እንመለከታለን። ይህ የአንድ እናትና ልጅ የስደት ታሪክ ብቻ ሳይሆን ቤተ ክርስቲያን እስከ ዓለም ፍጻሜ የምታልፍበት የመከራ መንገድ ምሳሌ ነው። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ዝግጅት ወደ እናንተ ለማድረስ ሕይወተ ማርያም ድንግል በሚል ርዕስ በሊቀሊቃውንት ስምአ ኮነ መላክ የተዘጋጀውን መጽሐፍ ተጠቅመናል። ይህ ዝግጅት ከመጽሐፉ ጥቂት ገጾችን ብቻ በመቀንጨብ የቀረበ በመሆኑ ውድ ተመልካቾቻችን መጽሐፉን ገዝታችሁ እንድታነቡ እየጋበዝን ለጸሐፊው መምህራችን ቃለ ሕይወትን ያሰማልን ለማለት እንወዳለን። ሦስት ዓመት ከመንፈቅ ይህ ዘመን እመቤታችን ከኢየሩሳሌም ውጪ የኖረችበት ዘመን ነው። ጌታ በተወለደ በሁለት ዓመቱ ሰብአ ሰገል በመጡበት ወራት ከሄሮድስ ቁጣ የተነሳ ድንግል ከነ ልጇ በከተማ መቀመጥ አልቻለችም። ሰይጣን የሰው ልጆችን የመዳን ሥራ ሲጀመር ሲመለከት ዝም አላለም። ገና ይወርዳል ይወለዳል ሲባል ትንቢቱን በመስማቱ ነኢሳይያስን በመጋዛ አስተርትሮ በኩላብ አሰቅሎ አስገድሎ ነበር። ሲወለድም የተወለደውን ሕፃን ማሳደድ ጀመረ። በተለይም ሊወለድ 25 ቀን ሲቀረው መላእክት የሚወለድበትን ስፍራ ቤተልሔምን ተክተው ይጠብቁ ነበርና አጋንንት በጣዖታት አድረው መመለክ ስለተሳናቸው ጣዖታቱም ወድቀው ወድቀው በማለቃቸው ይህንን ምልክት አድርጎ ዲያብሎስ አዳኝነቱን ጀመረ። የአባቶቻችን አዳኝ እርሱ በአምላክም ላይ ከሰው እስከ አጋንንት የክፋት ሰራዊቶችን አስከትሎ ለሰልፍ ተነሳ። አስቀድሞ በመጽሐፍ ስለዚህች ቀን የተነገረው የመጀመሪያው ትንቢታዊ ቃል በዚህ ጊዜ ተፈጸመ። በአንተና በሴቲቱ መካከል በዘርህና በዘሯም ላይ ጠላትነትን አደርጋለሁ። ይህ ቃል በገነት ውስጥ ከተነገሩ የወደፊት የሰው ሕይወት ጠቋሚ ቃላት አንዱ ሲሆን እመቤታችንና የወደቀው እባብ ተብሎ በሚጠራው ጥንተ ጠላታችን በሰራዊት አጋንንትና በጌታችን በኢየሱስ ክርስቶስ መካከል የሚደረገውን ጦርነት የሚያመለክት ቃል ነው። እግዚአብሔር የተናገረው ሊፈጸም ግድ ነውና የንጉሠ ሰማይ ወምድር እናቱ እመቤታችን ቅድስት ድንግል ማርያም የሰይጣን ውጥን ጨራሽ በሆኑ ምድራውያን ነገሥታት ከሀገር ወደ ሀገር ተሰደደች። ዓለማችን እንዲህ ናት። አመፀኞች የሚገኑባት፣ እውነት የሚሰደድባት፣ የእርያ አይነት ልማድ ያላት ዓለም ናት። እሪያ አብሮ የሚኖረው መልኩ ላለማየት እውነተኛ መልኩን ያሳየውን እንቁ ረግጦ ይሰብረዋል። ችግሩ እኮ የመልኩ ክፋት እንጂ እንቁማ ያለውን መልኩን ነበር ያሳየው። ዓለማችንም በኀጢአት የበለዘ ፊቷን የሚያሳዩት የእውነት መቅረዞችን እንደምንም ተሯሩጧን መርገጥ ትፈልጋለች። አሳዳ ያዋጠቻቸው ብዙ ሲሆኑ በለመደችው አሁንም የዋጣትን የኀጢአት ረግረግ ሊያደርቅ የመጣውን ጌታ ለመዋጥ አፏን ከፈተች። የተከፈተ አንደበቷን ሞት እስኪዘጋው መቃብርም እስኪያትመው ድንግል ከዘንዶ ከሄሮድስ ፊት ሸሸች። ከመካከለኛው ምስራቅ ወደ ምድረ አፍሪካ ከነ ልጇ መጣች። ከሁለቱ አገልጋዮቿ ከዮሴፍ፣ ከሰሎሜ በቀር ከዘመዶቿ የተከተላት ማንም አልነበረም። አምላካችን ክርስቶስ ንጉሠ ነገሥት ነውና ከሦስት ነገሥታት ግብርን ተቀበለ። ይህንን ካደረገ በኋላ ነገሥታቱ ግብራቸውን አቅርበው ሲመለሱ ሰውነቱ ፍጹም እንደሆነ ለማጠየቅ እናቱ ይዛው ተሰደደች። በምድር እልፍ እልፍ ሰራዊት የተከተላቸው ሦስት ነገሥታት የሰገዱለት፣ በሰማይ ስፍር ቁጥር የሌላቸው ሰራዊተ መላእክት የሚገዙለት ሲሆን እርሱ ግን ተሰደደ። እመቤታችን ከመልአከ ብስራቷ ከቅዱስ ገብርኤል በተረዳችው መሰረት ወደ ምድር አፍሪካ ይዛው ስትመጣ ያን ጊዜ አባቶቿ ነቢያት የተናገሩት ትንቢት ተፈጸመ። ጌታ በፈጣን ደመና ተጭኖ ወደ ግብጽ ይመጣል። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1። የነቢያት ቃል እንዲፈጸም ብቻም ሳይሆን በዓለማችን ልዩ ልዩ ክፍላት ተሰማርተው ጣዖት ያስመለኩ ኃጢአት ያሰሩ የነበሩ አጋንንት ሊቃና አጋንንት ከምድር ጨርሰው እስኪሰደዱ ጌታ ተሰደደ። መብርሃን ድንግል በዚያ ወቅት በብዙ መንገድ ተፈተነች። የሄሮድስ ሰራዊቶች ከተማ ለከተማ ይሄዱ፣ ጎዳናውን ይዘው ይከተሏቸው ነበርና ከዚያ ለማምለጥ ጫካ ለጫካ ይሄዱ ስለነበር በከባድ ረሃብና በታላቅ የውሃ ጥም ተፈተኑ። የእስራኤልን መና የዓለቱን ልብ አላልቶ ውሃን የሚያጠጣውን ጌታ በጀርባዋ ይዛ ተራበች፣ ተጠማች። አባቷ አዳምንና እናቷ ሔዋንን ከዘላለማዊ የነፍስ ረሃብና ጥም የሚያድነውን ጌታ ነውና የያዘችው ተራበች፣ ተቸገረች። ከዕለታት በአንድ ቀን እንኳን ወደ መንደር ገብተው ቁራሽ እንጀራ ጥርኝ ውሃ ሲለምኑ የሚሰጣቸው አልነበረም። ዓለም ምን አላትና ሁሉን በእጁ ለያዘው ምን ትሰጠዋለች? ጌታ ራሱን እስኪሰጠን ድረስ የምንሰጠው አንዳች ነገር የሌለን ድሆች ነበርን። ባለጠጎች የሆንነው ባለጠጋው ጌታ ራሱን የሰጠን ጊዜ ነው። ከረሃቡ ጋር አብሮ የማይረሳው ደግሞ በግብፅ ምድረ በዳ የተደረገው ጉዞ ነው። የግብፅ በረሃ በአሸዋ የተሞላ ሰውነትን የሚያሳርፍ ምንም አይነት ለምለም ነገር የሌለው አሸዋው እግርን የሚያቃጥል፣ የፀሐዩ ግለት ነፍስን ከስጋ ለይቶ የሚጥል፣ እሾሆና ሜኬላን የሚያበቅል ምድረ በዳ ነው። ከአዳም በደል የተነሳ የረከሰችውን ምድር ሊቀድሳት፣ የተረገመችውን ሊባርካት የመጣው ጌታ የሰውን ህማም በስጋው መከራ ሲቀበል፣ ዳግማዊት ሔዋንም እመቤታችንም እንደ እናቷ ሔዋን ከብርቱ እንባ ጋር መከራ ተቀበለች። ሔዋን በሕማም በምጥ እንድትወልድ ሲፈረድባት ላለቀሰችው እምባ አምሳል የሚሆን እምባ በመውለዷ ጊዜ ይህ ሁሉ ያልደረሰባት እመቤታችን አነባች። ሦስት ዓመት ከመንፈቅ መከራው ያልተለያት ቢሆንም በተለይ አራቱ ፀዋትወ መከራዎቿ ሁል ጊዜ ሲታወሱ ይኖራሉ። አንደኛ ምጽአተ ዮሳ ወልደ ዮሴፍ፣ ዮሳ በመጽሐፍ የጌታ ወንድሞች ተብለው አይሁድ ከዘረዘሯቸው ሰዎች አንዱ ሲሆን በማቴዎስ ወንጌል ምዕራፍ 13 ቁጥር 55። የስደቱ ታሪክ በተጀመረበት ሌሊት አብሮ ከዚህ ታሪክ ተካፋይ ነበር። ጥቂት ከሄደ ግን ከበረከተ ስደቱን ሊካፈል የማይገባው ሰነፍ ሰው በመሆኑ ከጎዳናው ላይ ተለይቶ ቀረ። በኋላ ግን ዘመዶችህን ሊያስገድል ሄሮድስ ጭፍራ ሰደደ ሲሉ ቢሰማ እግሮቹ ለበረከት ባይሆንም ለመርገም ፈጣኖች በመሆናቸው ማንም ሳይቀድመው ለስደተኞቹ የወሬ ስንቅ ተሸክሞላቸው ሮጠ። ሲደርስ ደክመው ጥላ ስር አርፈው አገልጋዩቱ ሰሎሜ ሕፃኑ ኢየሱስ ክርስቶስን ስታጥበው ከወንዝ ዳር ነበር ያገኛቸው። ከመድረሱ ቸርዋላችሁ ቸራደራችሁ እንኳን አላለም። ይህን ሕፃን ልታስገድሉት ከዚህ ተቀምጣችኋል? ሄሮድስ ጭፍሮችን በየአገሩ አሰማርቷል ሲል እመቤታችን ከሰሎሜ እጅ ሕፃኑን ተቀብላ ይህን ሁሉ መከራ የተቀበልኩት ላላድንህ ነው ወይ ብላ ምርር ብላ አለቀሰች። ሁለተኛ፣ ሁለቱ ወንበዴዎች ባገኟት ጊዜ ጥጦስና ዳክርስን ያስተባበራቸው ቃል ኪዳናቸው ውንብድና ነው። ለማንም ላይራሩ ተማምለው ሥራውን ከጀመሩ ሰነባብተዋል። በጥጦስ መምህርነት በዳክርስ ተማሪነት የተጀመረው ይህ ተግባር በደሃውም በባለጠጋውም እንዲጨክኑ አድርጓቸዋል። በዚህ ወቅት ነው ድንግል ከነ ልጇ በዚህ ጫካ ያገኘቻቸው። የጠፉትን ፍለጋ የመጣው ጌታችን ግን የራሱ የሆነ ጉዳይ ነበረው ወደዚህ በረሃ የመጣበት። ከነዚህ ሽፍቶች አንዱ ከደጋጉ ቅዱሳን ከነ አብርሃም ከነ ይስሐቅ፣ ያዕቆብ ቀድሞ ደመ ማኅተሙን ይዞ ገነት የሚገባ ነውና አስቀድሞ ይህንን የምሥራች ሊነግረው ወደዚህ መጣ። ሊቀሟቸው እየተሯሯጡ ሲመጡ ሰሎሜ አስቀድማ ልብሷን ጥላሸሸች የእመቤታችን መጎናጸፊያዋንና የጌታን ሰብአ ሰገል የገበሩለትን የወርቅ ጫማና ቀሚስ ነጥቀው ወሰዱ። አዳምና ሔዋን የብርሃን መጎናጸፊያቸውን ተገፈው ነበርና ለዛ ካሳ እንዲሆን ነው። እመቤታችንን ያስለቀሳት ግን የልብሱ መነጠቅ ሳይሆን ጥቂት አለፍ ብለው ነገር መጀመራቸው ነበር። ነርሱ የሚመክሩት የቀሙትን ልብሳቸውን የሚመልሱበትን መንገድ ሲሆን፣ እመቤታችን ደግሞ ሌባ አዩኛ አላዩኝ ብሎ ያገኘውን ዘርፎ ይሄዳል እንጂ እንዲህ የልብ ልብ ተሰምቶት ይቆማልን? እኒህማ ልጄ ሊገድሉት የተላኩ ይሆናሉ ስትል ስለ ልጇ ዳግመኛ አምርራ አለቀሰች። በቅዱሳት እጆቹ የተወደደ ልጇ እምባዋን ከዓይኗ እስኪጠርግላት ድረስ በተወደደ ልጇ ደረት ላይ እምባዋን አፈሰሰች። ሦስተኛ ቤተ ኮቲባ። አንዳንዱ ቤት ከሰው እስከ ሰማያዊ አምላክ የሚስተናገድበት የሰማዩ አባታችን እግዚአብሔር ፍቃድ የሚፈጸምበት ማኅደረ እግዚአብሔር ይሆናል። አንዳንዱ ደግሞ ሰይጣን ጥላውን ይጥልበትና በረከት አልባ ሲተኙበት የማያባባ ባልና ሚስትን የማያግባባ አስቸጋሪ ይሆናል። ቤተ ኮቲባ እንዲህ ነበር ነው። በወቅቱ ከነበሩት የምድር ባለጠጎች የአንዱ ቤት ሲሆን ከብዙ ሀብት መካከል ጥቂት ቸርነት ካልተገኘ አስቸጋሪ ነውና እመቤታችን ስመ እግዚአብሔር ጠርታ ስትለምን የተመለከተች የቤቱ ባለቤት ልብን ከመዶሻ ይልቅ የሚሰብር ጨካኝ ቃላትን ተናገረች። የሰነፍ ሰው ንግግር እንደ አሸዋ ከባድ ነው፣ እንደ ፍላጻም ተዋጊ ነው። አንቺ ሴት፣ ደረቅ ሴት ነሽ መሰለኝ እንጂ እንደ አንቺ ያለ መልከ መልካም ሴት ከመጋረጃ ይወጣ ነበርን ስትላት አረጋቢው ዮሴፍ ተቀብሎ ለለማኝ ቢኖር ይሰጡታል፣ ባይኖር ካለው ያድርስ ይሉታል እንጂ እንዲህ በነገር ይወጉታልን? አላት። ኮቲባ የተሰኘችው አገልጋይ ደርቡን እያናወጠች ወርዳ ዮሴፍን በጥፊ ቃታ፣ ጌታን ከእመቤታችን ጀርባ ነጥቃ ከመሬት ቀላቀለችው። ሕፃኑ ተከነ ተከነ ብሎ ሲያለቅስ እመቤታችንም ጩኸትና ድንጋጤ የከበበው ብርቱ ለቅሶን አለቀሰች። አራተኛ የልጇን ጫማ በወሰዱባት ጊዜ ከነጥጦስ የተረፈው የጌታችን ጫማ ዲያብሎስ ባስቀመጣቸው የመንደር ምልምሎች ከመወሰድ አልዳነም። ነገሩ እንዲህ ነው። ከዕለታት አንድ ቀን ቁራሽ ልመና ስትሄድ የልጇን ልብስና ጫማ ከአንድ ዋሻ ውስጥ አስቀምጣ ነበር። ሄደችው ብትሄድ ሰይጣን እንደ ፈርዖን የሰውን ልብ አጽንቶት ምንም ቁራሽ ሳታገኝ ተመለሰች። እንኳን ቁራሽ እፍኝ ውሃ መስጠትንም ከለከሏት። ከዚህም ብትመለስ የልጇን ጫማ አጣች። ያን ጊዜ ጥቂትን ውሃን ለመንኩ አልሰጡኝም፣ የልጄን ጫማ ግን አስወሰድኩ ስትል አምርራ አለቀሰች። ቤተ ክርስቲያን በዚህ ዓለም ክርስቶስን ተሸክማ በስሙ ተጠርታ እስከ ዓለም ፍጻሜ የምትሰደደውን መሰደድ ድንግል ጀመረችው። በዚህም በመጻሕፍት ሁሉ ስሟ ሲጠራ እመ ሰማዕታት መዋዓያን የአሸናፊዎች ሰማዕታት እናት እየተባለች ትጠራለች። በተለይም በዘመኑ መጨረሻ ሐሳባዊ መሲህ ነክሶ ቤተ ክርስቲያንን ለ አርባ ሁለት ወራት የሚያሳድዳት መሆኑን አስቀድሞ በሄሮድስ ንግሥና እመቤታችን ለ42ቱ ወራት በመሰደዷ ነገረን። እመቤታችን የስደቷ መከራ እያንዳንዱ ቢነገር አስገራሚና አሳዛኝ ሲሆን ከ3 ዓመት ከመንፈቅ በኋላ ግንቦት 26 ቀን ተጀምሮ ኅዳር 6 ቀን በድል ተጠናቀቀ። ብዙ ህፃናትን የፈጀው ሄሮድስ ሐሳቡ ሳይሳካ ግብአተ መሬቱ ተፈጸመ። የህፃናቱ ጩኸት የእናቶቻቸውም ለቅሶና ዋይታ የተሰማባት ገሊላ ዛሬ ስለ ልጆቿ መጽናናትን እምቢ የምትለዋ ራሄል ሳትሆን የምታለቅስበት የንጉሥ ቤተሰቦች የለቅሶ ስፍራ ናት። የዚህ ዓለም ደስታ በፈረቃ ነውና ከ1260 ቀናት በኋላ ያዘነችው ድንግል ደስ ይላት ዘንድ በበረሃ ሳለች መከራዬን አይቶ ይረዳኝ ዘንድ ትጻንሻለሽ ብሎ ያበሰረኝ መልአክ ወዴት ነው? ስትለው የነበረው መልአክ ቅዱስ ገብርኤል መጥቶ ወደ ሀገራቸው እንዲመለሱ ነገራቸው። ጌታ ጠላቶቹን መምታት የጀመረው ከሄሮድስ ጀምሮ ነው፤ የመጨረሻው ዲያብሎስ ነው። እንዲህ የሚመስሉ ብዙ የመዳን ተስፋዎችን የያዘው የግብፅ መልሳቸው ከዚህ በላይ የአበው ነቢያት ተስፋ ትንቢትን ፍጹም ያደረገ ቀን ነበር በትንቢታቸው ቅዱስ መጽሐፍ ከመዘገባቸው አበይትና ደቂቅ ነቢያት ቃለ ትንቢታቸው ተናግረውት እስካልተመዘገበላቸው የቃል ነቢያት ድረስ የመመለሱን ዜና ለዓለም አውጀዋል። ከነቢያት አንዱ ልጄን ከግብፅ ጠራሁት ብሎ ስለ ግብፅ ስደተኛው ክርስቶስ በባሕርይ አባቱ ዘንድ የታሰበውን ሲገልጽ፣ ሌላው ነቢይ ደግሞ አንቺ ሱላማጢስ ሆይ ተመለሺ ተመለሺ እናይሽ ዘንድ ተመለሺ ሲል ናፍቆቱን ይገልጽላታል። ከቃል ነቢያት አንዱ ስሙ ያልታወቀው ነቢይም ልጄ ናዝራዊ ይባላል ብሎ የተናገረው ሳይደርስ እንደደረሰ ሳይደረግ እንደተደረገ አድርጎ የተናገረው እንዲፈጸም ከቦታዎቹ ሁሉ ናዝሬትን መርጠው ተቀመጡ። ልብ በሉ፣ የእመቤታችን ወደ ናዝሬት መመለስ የእኛን ወደ ገነት የመመለስ ምስጢር የያዘ በመሆኑ ነው። በነቢያት ሁሉ በናፍቆት ይጠበቅ የነበረው ይህ ደግሞ የተፈጸመው ነፍሰ ገዳዩ ንጉሥ ሄሮድስ ዓለምን ተሰናብቶ ማለቂያ ወደ ሌለው የጨለማው ዓለም ከተዛወረበት በኋላ መሆኑ ከጥንት ጀምሮ በእውነት የማይቆመው ነፍሰ ገዳዩ ያባቶቻችን ከሳሽ ዲያብሎስ ከተገደለ በኋላ አማናዊው የሰው ልጆች መዳን የሚፈጸም መሆኑን አመላካች ነው። ይህንን ሁሉ ምስጢር መነጽር ሆና ያሳየችን ድንግል ማርያም በገሊላ አውራጃ በምትገኝ የዮሴፍ ደሳሳ ጎጆ ውስጥ ሆና እናታቸውን ያጡ የዮሴፍን ልጆች ጨምራ እናት ሆነቻቸው። እናታቶ በሞት መዳፍ ውስጥ ለወደቀው ዓለም እናት እስክትሆን እናትነቷን በቤተ ዮሴፍ ጀመረች። ብዙ ጊዜ ሕፃኑ ልጇ ከሚያደርጋቸው ልዩ ልዩ ተአምራቶች የተነሳ የአካባቢው ሰዎች ስለ ልጇ ይከሷትና ይወቅሷት ነበር። እርሱ በመስኮት ዘልቆ ወደ ቤት በሚገባው የፀሐይ ጨረር ላይ ሲራመድ ሕፃናቱ ሲመለከቱ እንደርሱ እናደርጋለን እያሉ ከመስኮት እየወደቁ አንዳንዶቹ ሲሞቱ ከሞት የተረፉት ደግሞ ተሰበሩ። ሌላ ጊዜ ደግሞ ጭቃውን አድበልብሎ ሕይወትን የሚያድል እስትንፋሱን ሲለግሳቸው በረው በረው ሲሄዱ ሕፃናቱ ተመልክተው በእስትንፋሳቸው ሕይወትን እንፈጥራለን ብለው እፍ ሲሉ አሉ። ሲመሽ ጉሮሯቸው አብጦ ልባቸው ወለቀ። ይህንን የተመለከቱ የገሊላ መንደር ነዋሪዎች በእመቤታችን ላይ በጠላትነት ተነሱባት። ልጅሽ ልጆቻችንን ገሏል አሏት። ሁሉን ቻይ ልጇ የሞቱትን አስነስቶ በውኑ የገደልኳችሁ እኔ ነኝ ብሎ በሕዝቡ መካከል ሙታን ምስክርነትን እንዲሰጡ እስካደረገበት ጊዜ ድረስ የአባቶቻችን ከሳሽ እርሱ ክሱን አላቆመም ነበር። ጌታችን ኢየሱስ ክርስቶስ ሲያድግ እንደ ሁሉም ምድራውያን ሕፃናት ነውና ለእናቱ በነገር ሁሉ ይታዘዝ ነበር። ውሃ እንዲቀዳ ስታዘው ውሃውን በወንፊት ቀድቶ ያመጣላት ነበር። ውሃውን ቋጥሮ በነፋስ ምሰሶ ላይ ሰቅሎ ስሙን ሰማይ ብሎ ለሚጠራው ለእርሱ በወንፊት ውሃን መቅዳቱ ምን ይገርማል? እንጨትም ልቀም ከተባለ ለቅሞ በነፋስ ትከሻ ላይ ጭኖ እያመጣላት ለእናቱና ለዘመዶቹ ሁሉ ያገለግል ነበር። በዚህ ሁሉ ነገር መላእክትና ሊቃነ መላእክት ይገረማሉ፣ አጋንንት ይደነግጣሉ። ባለመታዘዝ የተጀመረውን ኃጢአት በመታዘዝ ሊሽር መጥቷልና። ይህና አገልግሎቱን ሲያዩ መላእክት በመገረም ዝም ይላሉ። ሊያገለግሉት እንጂ ሊያገለግል የማይገባ ሆኖ ሳለ በፈቃዱ ይህንን አድርጓልና፣ ነገር ሁሉ እንደ ህፃናት ሆነ እንጂ ከህፃናት የተለየበት ምንም መንገድ አልነበረም። ሁለት የሰው ልጅ ሊያልፍባቸው የሚችሉ ህግጋትንም ፈጸመ። የመጀመሪያው ህገ ጠባያዊ ነው። በተፈጥሮ የተሰጠ የፍጥረት ህግ ሲሆን በቀዳሚው ልደቱ ይህ አልነበረበትም በድሕራዊ ልደቱ ከድንግል ሲወለድ ግን ይህንን የተፈጥሮ ህግ ሳያዛባ ከማህፀን ጀምሮ በየጥቂቱ አሳደጋቸው እንጂ አምላክ ነኝና ዕለቱን ተወልጄ ዕለቱን ልደጋላለም። ሁለተኛው ህግ መጽሐፋዊ ነው። ጌታ ኢየሱስ ክርስቶስ በዚህ ህግ ስር እንዲያልፍ እድሜው ለትምህርት ሲደርስ እመቤታችን ወስዳ ለገማሌያል አስተምርልኝ ብላ ሰጠችው። ሰው የሚሆነውን ለመሆን ይህንን አደረገው እንጂ የመምህራን መሪያቸው፣ የአዋቂዎች ዕውቀታቸው እርሱ እኮ ነው። እናቱ ድንግል ማርያም ግን ነገሮችን ሁሉ በልቧ እየጠበቀች ታስቀምጥ ነበር። ለበዓል በኦሪታውያን ልማድ ወደ ቤተ መቅደስ ያወጣቸውም እንደሆነ አስከትላው ትሄድ ነበር። ወደ ቤተ መቅደስ መሄድን የጀመረው ልክ 12 ዓመት ሲሞላው እንደነበር መጽሐፍ ይናገራል። በሌሎች ሌዋውያን ከ20 ዓመት በታች እንዳይወጡ ሥርዓት ተሠርቶላቸዋል። እርሱ ግን የሚወጣው በሊቃውንቱ መካከል ተገልጦ ለማስተማር ነውና በዚህ ታናሽ እድሜው! ወደ መቅደስ ወጥቷል። ከስደቱ ረድኤት በረከት ይክፈለን። ሰላም እግዚአብሔር አይለየን አሜን።